አቶ ገነና አሰፋ የአዋሳ ከተማ ነዋሪ ናቸው። እንዲህ እንደ ዛሬው በዓል ሲመጣ ለቤተሰባቸው ስለሚያቀርቡት ማዕድ ይጨነቃሉ። ሹፌር ነበርኩ። ያው አሲድ አይነን በልቶኝ አንዱ ጠፍቷል። ሁለተኛ አስቸግሮኝ ቤት ውስጥ ነው። አንደኛውም ያለችውም ብጭላንጭል ነው። ሄደው ስራ የለኝም፣ ቁጭ ብዬ ቤት ውስጥ ነው ሚሆ እና ባለቤትም ወልዳ ነው አለችው። ስድስት ቤተሰብ ነው ከነጋሪ ማለት ቤት ውስጥ እሷ ትንሽ ጽዳት ነበር የሚሰራ ወልዳ ቤት ውስጥ ነው አለችው ዝም ብዬ ነው በቃ ዛሬ ደፍተር ምናምን ይሰጡኝ ነበረ እዚህ በፊት ለትምህርት ለልጆች። አሁን ዛሬ እስኪ እግዚአብሔር ያውቃል እስኪ ብዬ በለ ተስፋነች ባለቤቴ እስኪ እጀ ያለ ነገር ካለ ስለ በዓል ደርሼ ልምጣ ብዬ እስኪ እግዚአብሔር ያውቃል እስኪ ሄድልን አለች። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ አላሙራ ማህበረ ምዕመናን እሳቸውን ጨምሮ ለአንድ መቶ አቅም ላነሳቸው ወገኖች የትንሣኤ በዓል ምክንያት በማድረግ የተለያዩ ድጋፎችን አድርጋለች። ይህንን በዓል ምክንያት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ እየሱስ አላሙራ ማህበረ ምዕመናን ይህንን በጥቂቱ ከውስጧ የነበረችው ጥቂት ምዕመናን ውስጥ አቅም የሌላቸው ዛሬ በቁጥር ወደ አንድ መቶ አካባቢ የሚሆኑትን ዱቄትና ዘይት፣ እንቁላል ይሄ ነው እያቀረበን እየሰጠን ያለ ነው። የኢትዮጵያ ወንጌላዊት መካነ እየሱስ ቤተክርስቲያን ያ ሁለንተና ግለውት ነው የሚታገለግለው። ዛሬ ደግሞ የጌታችን ኢየሱስ ክርስቶስ ስቅለትና ትንሣኤ በዓል ምክንያት በማድረግ ለተቸገሩት ሁላችንም ካለው ሁሉም አዋጥቶ ከኪሱ አዋጥቶ በበጎ ፍቃዳቸው አምጦ ሰጥቶ ያንን ነው ዛሬ ልንሰጣቸው ያካፈል ነው ማለት ነው። ቤተ ክርስቲያኗ ከምእመናን አስተባብራ ያደረገችው ድጋፍ አቅም ያነሳቸው ወገኖስ በዓልን ተደስተው እንዲያሳልፉና የእምነቷ አስተምሮ በሚፈቅደው መሰረት ተምሳሌ ስለመሆን ነው። ገንዘብ ያላቸው ሰዎች አሉ። ፈጣሪ አቅም የሰጣቸው ሰዎች አሉ። ይሄ ሃይማኖትን አይጠይቅም፣ ብሄርን አይጠይቅም። እኛም ይህን ለማድረግ የተወሰኑ ሰዎችን ነው ያናገር ናቸው የተወሰነ ቤትን ያንካወካ ናቸው። ስለዚህ እነዚህ ሰዎች በቋሚም የሚደግፉን አሉ። ከዚህ በፊትም በበዓላት በእንቁጣጣሽ በገና እንዲሁ በፋሲካ እንደዚህ በተመሳሳይ ይደረጋል። የዘንድሮ ትንሽ በቁጥር ሰፋ ያለ ና እነዚህ የሚዲያ ሽፋን የሰጠንበታል ና በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ አላሙራ ማህበረ ምዕመናን የተደረገላቸው ድጋፍ በዓልን ደስተኛ ሆነው እንዲያሳልፉ እንደሚያደርጋቸው አቶ ገንንና ሌሎችም ድጋፍ የተደረገላቸው ወገኖች ይገልጻሉ። ደስ ብሎኝ የሆነ ደስ ብሎኝ ለቤትም ሁ ደስታን ወደ ቤት እየደ ነው እግዚአብሔር የሰጠኝ ነውን በእናንተ በኩል ያ እግዚአብሔር እንዲሁ ወደ ደስታ ባህሉ ለማሳለፍ ከልጆች ጋር አቅመ ደካሞችን ሰብስበው የአላሙራ መካነ እየሱስ ቤተ ክርስቲያን አባላት ሁሉ ደካሞችን ሰብስበው ብዙ እርዳታ ስለተደረገ በዛሬው ቀን በእግዚአብሔር ስም የአላሙራ መካነ እየሱስ ቤተክርስቲያን በጣም እጅግ አድርገን እናመሰግናቸዋለን። የመረዳዳት ባህል በዓልን ጠብቆ ብቻ ሳይሆን የዘውትር ተግባር እንዲሆን ቤተ ክርስቲያኗ ጥሪ አቅርባለች። ከዚህ በኋላም አሁን ቀሪው በዛው በእለት ቀኑ ድረስ በትንሣኤ በዓል ድረስ ራሱ ምን ያደርጋሉ? ምእመን በተለይ በሰፊው ቤታቸው ላይ በተለይ በጎናቸው በጎሮ ቤታቸው ያለው አቅም የሌለው አብሮ እንዲካፈል አብሮ እንዲቆርስ ይህንን መጽሐፍ ቅዱሳዊ ነው። ቤተክርስቲያንም ደግሞ አጥብቃ ይህን ነገር ታሳስባለች። በትንሣኤ ዕለትም ቅርጫት ስንከፋፈል ቅድም እንዳልኩት ዶሮ ስንገዛ የበሰለውን ወጥ ስንበላ ስንጨልፍ ጎረቤቶቻችን፣ እኔ ይሄ ደግሞ በበዓል ብቻ አይደለም፣ ከበዓልም ባለፈ በዓልም ያልፋል፣ ትላንትም ሲያልፍ ነው የመጣው። ስለዚህ እንተሳሰብ። ለመርዳት ሰውን ለመርዳት ሰው ብቻ መሆን በቂ ነው።